አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ሰላም ብያለሁ። እንሻላህ እና ውዶች ዛሬ ደግሞ ኢንሻላህ የታዘዝኩትን የሜትር ከሀምሳ ፍራሽ እና ያኔ ለሜትር ከሀምሳ አልጋይ የሚሆን ፍራሽ፣ እንደዚሁ ደግሞ ኮንፈርት ነገር በጣም ጠባቃ ነው በተለይ ወላይ ጥንክርናው ልነግራችሁ አልችልም። ከላሩም ለቤተሰቦቻችን ያኔ ለገጠር ይሆናል ብዬ ያሰብኩትን ሀታ ለከተማም ቢሆን ይህ ቆሻሻ የሚቋቋም ነው ብዬ ያሰብኩትን ኮንፈረት እንደዚሁ ደግሞ አንሶላ የውስጥ ገበር የሚሆን አንሶላ ምርታቸው በዚህ ነው የሚመጣው። እነዚህ አንሶላዎች ይህም ሜትር ከሀምሳ ነው። ዝማትሉም ውስጡ ላይ ሁለት ትራስና ሁለት የፍራሽ ልብስ አለው። ለሜትር ሀምሳ የሚሆን ነው። አጥርፈን እና ደግሞ ቀጥዬ የማሳያችሁ ቆንጆ ለሌሊት ልብስ የሚሆኑ አሪፍ ቀለል ያሉ እንደዚህ ቀለል ያሉ ነገሮች ብርድ ልብስ ናቸው፣ ግን ለማጠብ በጣም የማንቸገር ቤተሰቦቻችን እኛም ሆኖ ለሐቂቃ ብርድ ልብስ ማጠብ ከባድ ነው እና ስለዚህ እነዚህ ደግሞ ሙቀታቸው ልዩ ነው። ማሻላ ሞቅ ናቸው። እነዚህን ይዤ ቀርቤያለሁ ዛሬ። ሻለ ቪዲዮውን እስከ መጨረሻው ተከተሉት። ዋጋው ስንት እንደገዛሁት የማሳወቃችሁ ነው የሚሆነው። ይህ እንግዲህ 24 ቲክነስ ይሄ ሜትር ከ50 አልጋ የሚሆን ፍራሽ ነው። ይሄን የገዛሁት 22000 ብር ሜትር ከ50 ነው። ቲክነሱ 24 ቲክነስ ነው። በጣም ቆንጆ አንደኛ የሚባል ቦንዲድ ነው። በጣም አሪፍ ተጠቃሚ ነው የሚያውቀው። ከሄደ በኋላ ተጠቃሚ ነው የሚያውቀው። ጥሬት ነው የሚቀንስ በነገራችን ላይ ሞልቷል። ይሄ እንግዲህ ግማሽ አካሉን ነው የማሳያችው ወደ ውስጥ አለ፣ ግን እኔ ለእናንተ ለማሳየት ያክል ነው ወደ ኋላ የሳብኩት። ከዛ ደግሞ በመቀጠል ያኔ በዚህ ሆኖ ግን የሜትር ከሃያ አለ፣ ሜትር ከሃምሳ አለ። ከዚህ ደግሞ ሜትር ከሀምሳ በጣም ቆንጆ ነው። ይሄንን ከጎረቤት ከአሁን በፊት ገዝቼላቸው ጥንካሬውን አይቼዋለሁ። ስነኩትም እንደዚህ እንደገና ደግሞ የመንሻለል ባህርይ የለም። አንሶላ አንድ ደግነቱ መታየት ያለበት ነገር ሸለል ሸለል የሚል ነገር ጥሩ አይደለም። ከፊፍ የሆነ ነገር ማለት ነው። አሁን አሁን እንኳን አይደለም ለእናቶቻችን፣ ለእኛ ራሱ አሁን አሁን መንጠፍ በጣም ከባድ ነው። በዛ ላይ ውበት አይኖረውም። ስለዚህ ይሄ ደግሞ ውፍር ያለ ልክክ የሚል ነገር ነው። ይህንን ዋጋው ሁለት ሺህ አምስት መቶ ብር ነው የገዛሁት። ሁለት ትራስ አለው እንደምታውስ፣ ግን የውስጥ አንሶላ የለውም። ይሄው ብቻ ነው፣ ግን እኔ አንሶላ ገዝቻለሁ ማለት ነው። ከዛ በመቀጠል ደግሞ ይሄነ ይሄ ሁለት ትራስ አለው እንዲያልፈታው እንዴ እንዲያለ ሂድላቸው ብዬ ነው። ሁለት ትራስ፣ ሁለት አንሶላ አለው። ይሄ በውስጥ እንጠፋል ከዛ በኋላ ይሄ ይጣላል፣ ያ ደግሞ ይሄው ይነጠፋል። ብቻውን በዚሁ ምዋል ማዝር ይችላል። በጣም ነው የሚያምረው። ማሻአላ ተባረከላ። ቆንጆ ነው። በጣም ወፍራም ነው። ልክክ ነው የሚለው እንደዚህ ሽልል ሽልል ነገር አይደለም ማለት ነው። አለ ለኔ ከኔ ቤተሰቦች አለ ማለት ነው። ይሄ ይሄ ዋጋው ሁለት ሺህ ብር ነው። ጨምሯል በፊት። አሁን ሰባት ምናምን ነበር። ከዛ እንግዲህ ወደ ገጠሩ ነው የሚሄደው። ከዛ ደግሞ እስኪ ከዛ ደግሞ እነዚህን ብርድ ልብሶች ቀለል ያሉ በ500 ብር፣ መጨረሻ 500 ነው ብሎ እምቢ አለኝ። 3 ከዚህ ደግሞ 700 ምናምን የሚባል አለ። እነዚህን ደግሞ ወድጃቸው ነበር እኔ ማለት ነው ክብደታቸውን ፈልጌ ነበረ። ዋጋ ግን አልቀነሰልኝም። እንግዲህ ይህንን ይመስላል። እነዚህ ትልቅ ናቸው። ማሻአላ ተባረከላ። አጥፌ ነው ለእናንተ ለማሳየት ያክል እና እነዚህ በጣም ቆንጆ ናቸው። እንግዲህ አሁን ማለት ከቤታችሁ ሁል ጊዜ ብቻችሁን እንትን አትሉም። እንደ እንደንዲ ሰው ሲመጣባችሁ ለዛም ጣል፣ ለዛም ጣል ይደረጋል። ግን ትልቅ ብርድ ልብስ እንደዚህ ከሆነ ያው ራሱን ችሎ ነው እንጂ ያኔ ሁላችሁም በአንድ ተኝና ልብስ አይባልም። እና ስለዚህ ይህም በቤታችን ቢኖር ኃይር ነው። በተረፈ ግን እነዚህ ጥቅማቸው በጣም ብዙ ነው። አንደኛ ለልጆቻችን በያሉበት ጣል ጣል እናደርጋለን ከዛ በኋላ ደግሞ እንግዲያም ሲመጡ በነጻ እና ልጆች ሁሌ የማያነሱት ነገር መሆን አለበት። ማለት የሁሌ ጊዜ ልጆቻችን የሚለብሱት ትንሽ ያኔ ለእንግዲያ ከበድ ስለሚል ትርፍያ በቤታችን ቢኖርን የራሱ እመኛለሁ። ያኔ ሶስት አራት ተገዝቶ ሰው ሰው ሲመጣ ቢሆን ተቀማጭ ማለት ነው፣ በጣም ደስ ይላል። እና ይህንን ይመስላል። ሀበይም ዛሬ ቪዲዮ ያዝኩላችሁ ይህንን ይመስል ነበር። ሌላም እንግዲህ ኦሞ ምናምን ሜትር ብላኛለች። ቀጥዬ ላሳያችሁ ይችላለሁ፣ እላችኋለሁኝ አልጋ ሜትር ከሀምሳ አልጋ አስር ይችላታለሁ። በሰላሳ ሺ ብር ያነጋ ሚሄር ነው። ውዴታችሁ ወደ ገጠር ተጭሞ ሚሄር ነው። ማሻአላ አንዳስፋንታ ላ ቤተሰቦቿን ቤተሰቦቿን በሰላም ለብሰው ተኝተውበት በሰላም የሚያልቃለ አድርገ እንሻላ አና ቤተሰቦቻችንን ይጠብቅልን ሁላችንንም። ምክንያቱም የነሱ መኖር የእኛ ራሱ ደስታ ነው። ሁላችኋለሁ ሳሉ ነው መደሰት ያለባቸው በልጆቻቸው ማለት ነው። ይህን መሰለን እንግዲህ በተረፈ አበረታት ወይ ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችው ቤተሰብ በተሰፉ ሁላችሁ እንደዚህ ብርድ ልብስም ኮንፈርት መንደንድ ነገር ከፈለጋችሁ ደግሞ ያው እንትን ማዘዝ ትችላላችሁ ማለት ነው። ይህን ይመስላል። ይህም እንግዲህ ይሄ ግን ወደ አራት ሺ ብር ነበር፣ ባለፉት አስታውሱ ከሆነ የገዛሁት እስካሁን ይጨምር አይጨምር አለኋለም። እና ይህን ብርድ ልብሱም አለ። ከውጭ ያሉ ነገሮች እዚህም ሀገራችን አሉ። ዋናው ነገር ሰላም እና ገንዘብ ይስጠን እንጂ ሁሉም አለ። አልሐምዱሊላ ረብልዓለሚን ይላችኋለሁ። አብሽሮ አበረታቱኝ። አሰላሙ አሌይኩም ወረህመቱላ